በጣና ሐይቅ የመዝናኛና የትራንስፖርት አገልግሎት ለመስጠት ወደ ሀገር የገባችው ጣና ነሽ ሁለት ጀልባ አዳማ ከተማ ደርሳለች። ጀልባዋ በዛሬው ዕለት አዳማ ከተማ ስትደርስ የከተማዋ ነዋሪዎች ወደ አደባባይ በመውጣት አቀባበል አድርገዋል። የኢትዮጵያ ኤሌክትሪክ ኃይልና የኢትዮጵያ ኤሌክትሪክ አገልግሎት ጀልባዋን ለማሳለፍ በመንገድ ላይ ያሉ የኤሌክትሪክ ገመዶችን በማንሳት እንደዚሁም የሚቋረጡ የኤሌክትሪክ አገልግሎቶችን በፍጥነት በመመለስ ርብርብ እያደረጉ ናቸው። በተጨማሪም የከተማው አስተዳደር የትራፊክ መብራቶችን በማንሳት ጭምር ጀልባዋ በምታልፍባቸው መንገዶች አስፈላጊውን ትብብር በማድረግ ላይ ነው። የአደጋ ስጋት ስራ አመራር ኮሚሽን የክልሎችን አቅም በማጠናከር የክረምት ጎርፍ አደጋ ተጋላጭነትን ለመቀነስ እየሰራው ነው አለ። ኮሚሽነር ዶክተር ሽፈራው ተክለማርያም ከክልሎች ጋር ለጎርፍ አደጋ አፋጣኝ ምላሽ ለመስጠት የሚያስችል ስራ በቅንጅት መሰራቱን ነግረውናል። በደቡብ ኢትዮጵያ ክልል ባለፈው ዓመት በጎርፍና መሬት ናዳ የተፈናቀሉ ዜጎችን ዳግም የማቋቋም ስራ ከመሰራቱ በተጨማሪ የቅድመ መከላከል ተግባር እየተከናወነ መሆኑን የክልሉ አደጋ ስጋት ስራ አመራር ኮሚሽን ጋንት ጋማ እወቁ ብለዋል። በሁለተኛው ምዕራፍ የኮሪደር ልማት ከ60 ሺህ ለሚልቁ ወጣቶች የስራ ዕድል ተፈጠረ። ይህን ያለው የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት ነው። በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እንዳሉት አገልግሎት ሳይሰጡ የቆዩ ቦታዎችን የቱሪስት መዳረሻና መዝናኛ በማድረግ ገቢ እንዲያመነጩ ተደርጓል። እየተገነቡ ያሉ የኮሪደር ልማት ስራዎች ሲጠናቀቁ ደግሞ ለበርካቶች የስራ ዕድል እንደሚፈጠር አብራርተዋል።